ብሩኬ ምንም ነገር እንዳልተፈጠረ ሰላም እንደሆነ አስተላልፏል። ነገሩን እሱ አስተላልፎታል ብሩኬ ማለት ነው። ኦ ማይ ጋድ ቤተሰብ፣ በጣም በጣም ደስ የሚል ነገር ነው ይዤላችሁ የመጣው ዛሬ። ቤተሰብ እንግዲህ ታውቃላችሁ፣ ትላንትና ሀይሜና ብሩኬ ጠፍተው ነበሩ። በጣም ብዙዎቻችን ደንግጠን ነበረ፣ ብሩክ በለቀቀው ቪዲዮ ማለት ነው። እንግዲህ ዛሬ ከተረዳውት ደውዬም ካረጋገጥኩት እንግዲህ ሃይሚና ብሩኬ ሁሉንም ነገር እነግራቸዋለሁ። ምን እንደተፈጠረ ምን እንደተካሄደ ሁሉንም እያንዳንዱን እነግራቸዋለሁ ማለት ነው። ይሄን ቪዲዮ ላይክ አድርጉ ቤተሰብ፣ የኔ ፍቅሮች፣ የኔ ማሮች። ይሄ ቪዲዮ ላይክ መደረግ አለበት። የደስታ ወሬ ስለሆነ ላይክ አድርጉ። እንግዲህ ትላንትና ምን ተፈጠረ መሰላችሁ? ያው ብሩኬ ለቪዲዮ ለቲክቶክ ቪዲዮ ብሎ የሰራው ነው ሁላችንም ያደናበረው ማለት ነው። በጣም የሚገርመው ነገር ሀይሚዬና ብሩኬ ምንም ነገር የምን አባቱ ጸብ ነው የምን አባቱ ነገር ነው? ሀይሚዬና ብሩኬ በፒስ ሀይ ቤታቸውን ያሉት ማለት ነው እንግዲህ ትናንትና የራሳቸው የሆነ ነገር ነበረ በዛም ለማረፍም ያው ትናንት አብረው ስለነበሩ ለማረፍም ብሎ ነው ቪዲዮ ያልሰሩት ነው የተባለው እንግዲህ እኔ ሁሉንም ነገር ስሰማ ማለት ነው ምንም ነገር የለም ሰላም ነው እግዚአብሔር ይመስገን አሁንም እግዚአብሔር ሰላሙን ያሰማኝ ነው የምለው እኔ እንግዲህ እንደሰማሁት ከሆነ ትናንትና በማኑ ስሙ በቦስ ፌስቡክ ላይ ብሩኬ ምንም ነገር እንዳልተፈጠረ ሰላም እንደሆነ አስተላልፏል። ነገሩን እሱ አስተላልፎታል ብሩኬ ማለት ነው። ምንም ነገር የለም ሰላም ነው። ለቲክቶክ ቪዲዮ የተሰራ ነው ብሎ የራሱን ነገር ተናግሯል ማለት ነው። እኔ በጣም ነው ደስ ያለኝ። እንግዲህ ትናንትና እኔ የተናገርኩት ነገር ምንድን ነው? አንዳንዶቻችሁ መጀመሪያ ቪዲዮን ሳታዩ የምትናገሩ ነገር አለ፣ እግዚአብሔር ብቻ ልቦና ይስጣችሁ ነው ብሎ ትናንት እኔ ምንድን ነው ያልኩት ተረጋጉ። ከነሱ አፍ እስከምንሰማ ድረስ ምንም ነገር እኛ ማውራት የለብንም። መረጋጋት ነው፣ በሰላም እነሱ መጠበቅ ብቻ ነው። ምንም የሚፈጠር ነገር የለም። ሀይሚና ብሩክ የሚጣሉ ሰዎች አይደሉም ብዬ ነው ትላትና የተናገርኩት። አንዳንዶች ወረኛ፣ አንዳንዶች ዝም ብለሽ ምናምን የምትሉ ነገር እኔ በጣም ነው ግራ የሚገባኝ፣ በጣም ነው ግራ የምታጋቡኝ አንዳንድ ጊዜ እግዚአብሔርን። አንዳንድ ልጆች አላቸው አንድ አምስት አራት ሶስት ብትሆኑ ነው በቃ የሆነ ነገር ሰውን ለማንቋሸሽ ሰውን ለማውረድ የምታደርጉን ነገር ግን አይሳካላችሁም። እግዚአብሔር አይወድም። እንደዚህ አይነት ነገር አታርጉ። እግዚአብሔርን በቃ እነ ብሩኬን የሚያማርራቸው እንደዚህ አይነት ነገር ወሬ ነው። እንደዚህ አይነት ኮሜንታተሮች ናቸው ያማረሯቸው። እና ትናንትና ምንም እኔ ጥፋት አልተናገርኩም። ይመጣሉ እግዚአብሔር ክፉን ያረቅላችሁ። ሀይሚና ብሩክ የሚጣሉ አይደሉም። ከእነሱ አፍ ባለፈውም እነሱ ከእኛ አፍ ካልሰማችሁ ማንም ሰው ሲናገር እንዳታምኑ እንዳሉት ነው ያሉ። ስለዚህ ማንም ሰው ቢናገር አትመኑ ከእነሱ አፍ እስከሚወጣ ድረስ ነው ያልኩት። ስለዚህ እናንተ ደግሞ አንዳንድ ልጆች ሳሰሙ ኮሜንት የምጽፉ ሰዎች ብቻ እኔ አላቅም አላቅም። ብቻ እግዚአብሔርዬ እንዲሁ ይቅር በለን ብቻ እውነት እና እኔ ደስ ብሎኛል። ይሄ መልካም ነገር ልነግራችሁ ብዬ ነው ምንም ነገር እንደሌለ ሰላም እንደሆነ ለቲክቶክ ብሎ ይሄን ቪዲዮ እንደሰራው ነው የሰማሁት ማለት ነው እንግዲህ አላቅም፣ እንደዛ ነው የሰማሁት። ከቦስም ከቦስም ስንሰማ ይሄን ነገር ነው ምንም ነገር እንደሌለ ሰላም እንደሆነ ነው ከቦስም የሰማሁት ማለት ነው እንግዲህ። ብሩኬ ለቪዲዮ ብሎም ይሆናል፣ ዝም ብሎ እኛንም ፕራንክ ለማድረግ ይሆናል። ያው ፕራንክ ተደርገናል መቼም ለዛ ነው እንጂ ምንም ያጣላቸው ነገር የለም። ትላንትን እንግዲህ በቀደም በጣም የሚገርም ሰዓት የሚገርም ላይፍ የሚገርም ነገር እያሳለፉ በደቂቃ ውስጥ እንደዚህ ነገር ሊበላሽም ሊሆንም አይችልም። ለምን የዛ ለነገሩ አንዳንድ ጊዜ ምቀኛ አይጠፋም። የሰውን ደስታ ለማበላሽ፣ የሰውን ደስታ ለማጨለም ምቀኛ አይጠፋም። ምቀኛ ይጠፋል እያልኩ አይደለም። ሃይሜን እና ብሩኬ ላይ በጣም ከባድ ምቀኞች አሉ። እነሱ እንዲለያዩ እነሱ እንዲ በቃ ሁሉ ነገር እንዲታታው የሚያደርጉ ብዙ ሰዎች አሉ። እነሱ ላይ የሚጠነሱት ግን የዚህን ያህል ትላንት በቀደም ለታ እንደሆነው እንደዚህ አበላሻሉ ብዬ አላስብም። እውነቴን ነው የምናገረው። ስለዚህ እግዚአብሔር መልካሙን ያሰማን ነው የምለው። ምንም የተፈጠረ ነገር የለም። ሰው ማረፍ አይችልም ወይ ነው ያሉት፣ እንደውም ሰው ማረፍ አይችልም፣ ብዙዎቹ ሰው ማረፍ አይችልም ወይ ነው ያሉት። ማረፍ ይችላሉ። እንደማንኛውም ዩቲዩበር ይደክማቸዋል። ሁሉም እንደምደክመን ይደክማቸዋል ማረፍ ካለባቸው ማረፍ ነው እንጂ ምንም መነጸብ የለም ነው ምንም አልተጣሉም እንደውም ትላንትና አብሮ ነበሩ የሆነ ቦታ ላይ ነው ማናት ስሟ የሆነ ቦታ ላይ አይቻቸው የሆነ ቦታ ላይ አይቻቸዋለሁ ምናምን ምግብ እየበሉ ምናምን ብላ ሰርታ አይቸዋለሁ እንግዲህ አይታም ሊሆን ይችላል አላውቅም ብቻ ስለዚህ እኛ አሁንም ቢሆን አሁንም ቢሆን ምላችሁ ማንንም ማንንም ሰው እንዳትሰሙ። እነሱ መጥቶ ሲናገሩ እንሰማለን፣ የቀሩበትን ምክንያት ይነግሩናል። ታውቃላችሁ፣ ባለፈው ራሱ ተጣልተዋል ምናምን ተብሏል ምናምን ተብሎ ሁለት ቀን ሲቀሩ በቃ ሃይሚና ብሩኬ ተጣልተዋል፣ በጣም ተጣልተዋል ተብሎ ሲወራ፣ እነሱ ግን ሁለት ቀን ቆይተው ምንም እንዳልተፈጠረ ሰላም እንደሆነ ነው መተው ያየናቸው ማለት ነው። ስለዚህ ቪዲዮ የሰራው ብሩኬ እንግዲህ ለቲክቶክ ሊሆናል። የሰራው ለቲክቶክ አን ይሰራል ምንድን፣ ሁላችንም በሙዚቃ እንደምንሰራው ብሩኬም ሰራው ማለት ነው። ስለዚህ ደግሞ ሀይሚ ሪፖስት አድርገዋለች። እኔ እኮ በጣም የገረመኝ ነገር ሀይሚ ሪፖስት ካደረገችው ጸብ ቢኖር ሀይሚ ታውቃላችሁ፣ አይደለም ሪፖስት አይደለም ላይክ አይደለም ሼር እንኳን አታደርግም ታውቃላችሁ። ብሩኬም እንደዛው ነው፣ አይደራረጉም ከተጣሉ ስለዚህ ሀይሚ ሪፖስት ስላደረገች እኔ ራሱ ለዛም ነው ትንሽ የተረጋጋሁት። ለምን ሪፖስት አታደርግም ነበር ቢጣሉ። ስለዚህ ቤተሰብ ሁላችንም ተረጋግተን መጠበቅ ነው ያለብን። እግዚአብሔር ይሄ እነሱ እሚጠብቃቸው እውነት እውነት የበጣም የብዙ ልጆች ጸሎት ነው። የብዙ የመዳም ቅመሞች ጸሎት ነው። ውጪም ሁሉም በሀገር ውስጥ በቃ በብዙ ቦታ ያሉ ለብሩኬን ለሃይሚ ማይጸል ይላቸው ሰው የለም። አንድ እንዲሆኑ መቀኛቸውን ይያዝላቸው ማይጸል ይላቸው ሰው የለም። አሁንም መልካሙን ነገር ያሰማን ነው ብሎ ቤተሰብ ምንም ነገር የለም፣ ሰላም ነው። ብሩኬን ለሃይሚ ዛሬ በሰላም በደስታ ይመጡልናል ማለት ነው። በተረፈው ወዳቸዋለሁ፣ አከብራቸዋለሁ። ቻው ቻው።